አስራ አንደኛ ጥያቄ ላይ ደርሰናል? እንዲህ ላል ጥያቄው የአራት ነጥብ አምስት እና አምስት አንድ ሁለተኛ ድምር ስንት ነው ይላል ኦኬ ይህንን መስራት የምትችሉበት ሁለት ዘዴ አለ ላሳያችሁ ሁለቱን ዘዴዎች ጥያቄው አራት ነጥብ አምስት ሲደመር አምስት አንድ ሁለተኛ ስንት ነው ነው የሚላቸው ሶ የመጀመሪያው ዘዴ ላይ አስርዮሹን ወደ ክፍልፋይ ለውጠውና እንደምር ሶ አራት ነጥብ አምስት ነው አደለ አራት ነጥብ አምስትን ወደ ክፍልፋይ ለመለወጥ ኦቨራ እንዳድርጉና ከዛ አራት ነጥብ አምስትን በሁለት አብዙት አንድንም በሁለት አብዙት። አራት ነጥብ አምስት በሁለት ሲባዛ ዘጠኝ ይሆናል። አንድ ደግሞ በሁለት ሲባዛ ሁለት ይሆናል። ስለዚህ አራት ነጥብ አምስትን ወደ ዘጠኝ ሁለተኛ ቀየር ነው። እዚህ ጋር አስርዮሽ ቁጥር ነበር፣ ወደ ክፍልፋይ ቀየር ነው ማለት ነው። ከዛ አምስት አንድ ሁለተኛ ደግሞ ድብልቅ ቁጥር ነው። ድብልቁን ቁጥር ወደ ህገወጥ ክፍልፋይን ለውጠው አምስት አንድ ሁለተኛ ነው አይደል ወደ ህገወጥ ክፍልፋይ ለመለወጥ አምስት ሲባዛ በሁለት ሲደመር አንድ እናደርጋለን። አምስት ሲባዛ በሁለት ሲደመር አንድ ኦቨር አድርገን ከስር ያለችውን ሁለት እንዳለች ከስር እንጽፋታለን። ከዛ ሴን ስንደምር አምስት ሲባዛ በሁለት አስር ሲደመር አንድ አስራ አንድ ራይት ሁለተኛ ሆነ ማለት ነው። ስለዚህ አሁን ዘጠኝ ሁለተኛንና አስራ አንድ ሁለተኛን ነው የምንደምረው ማለት ነው። ሶ ዘጠኝ ሁለተኛ ሲደመር አስራ አንድ ሁለተኛ እናደርጋለን። እዚህ ጋር እንደምትመለከቱት የዚህኛው ክፍልፋይ ታህት ሁለት ነች። የዚህኛውም ክፍልፋይ ታህት ሁለት ነች። ተመሳሳይ ቁጥሮች ናቸው። ስለዚህ በቃ እንመጣና ከስር ሁለትን እንጽፋለን ከላይ ደግሞ 9ና 11ን ስንደምር ሀያ ይሆናል። ሀያን ከላይ እንጽፋታለን። አሁን ሀያ ሲካፈል ለሁለት ሆነ 22ኛ ማለት ሀያ ሲካፈል ለሁለት ማለት ነው። አስር ይመጣል። ሶ መልሱ ለ ነው ማለት ነው። ይህ የመጀመሪያው ዘዴ ነው። ሶ ሁለተኛው ዘዴ ደግሞ አራት ነጥብ አምስት አስርዮሽ ቁጥር አደለች። አስርዮሽ ቁጥሯን እንዳለችን ተዋትና ይችን ክፍልፋይ እችን ድብልቅ ቁጥር ወደ አስርዮሽ ቁጥር እንለውጣታለን። ኦኬ ሶ አምስት አንድ ሁለተኛ ማለት አምስት ሲደመር አንድ ሁለተኛ ማለት ነው። ራይት ስለዚህ አንድ ሁለተኛን ብቻ ወደ አስርዮሽ ቁጥር ለመለወጥ ማካፈል ነው ከኛ የሚጠበቀው አንድ ሲካፈል ለሁለት ማለት ነው። አንድ ሲካፈል ለሁለት አንድ ከሁለት ስለምታንስ ዜሮ እንስጣትና አስር እናደርጋት ከላይ ዜሮ ነጥብ ማድረግ ይኖርብናል፣ አይደል? አስር ሲካፈል ለሁለት አምስት ጊዜ ይደርሳል። አምስት ሲባዛ በሁለት አስር ይሆናል። አስር ሲቀነስ አስር ዜሮ ይሆናል። ስለዚህ አንድ ሁለተኛ ማለት 0.5 ማለት ነው። ስለዚህ 4.5 ሲደመር 5 ሲደመር 0.5 ይሆናል ማለት ነው። ሶ 4.5 ሲደመር 0.5 5 ይሆናል። 5 ሲደመር 5 ይሆናል። አንድ ላይ አስር ይመጣል ማለት ነው። ስለዚህ ሁለቱንም ዘዴዎች ብትጠቀሙ ተመሳሳይ መልስ ነው የምታገኙት። አስር አስር ነው የምታገኙት። እናንተ እንግዲህ ይቀለናል የምትሉትን መጠቀም ትችላላችሁ። ወደ ቀጣዩ ጥያቄ እንለፍ። አስራ ሁለተኛ ጥያቄ ላይ ደርሰናል። እንዲህ ይላል። አቶ ጀማል በግቢያቸው ውስጥ ሶስት ሰዎችን አከራይተዋል። ቤታቸውን ለማደስ ፈልገው 6480 ብር አስፈልጓቸው የዚህን ሁለት ሦስተኛ ተከራዮቻቸው ቢከፍሉ እያንዳንዱ ተከራይ ስንት ብር ማዋጣት ይኖርበታል ይላል። እንግዲህ ይህ ወርድ ፕሮብሌም ነው። ወርድ ፕሮብሌምን በአግባቡ ለመፍታት በደንብ ማንበብ አለባቸው ጥያቄውን። ስለዚህ ደግመን እስኪ እናንብበው። አቶ ጀማል በግቢያቸው ውስጥ ይልና ሶስት ሰዎችን አከራይተዋል ይላል። ስለዚህ ሶስት ተከራዮች አሉ ማለት ነው። ቤታቸውን ለማደስ ፈልገው ይልና 6480 ብር አስፈልጓቸዋል። ከዛ የዚህን ሁለት ሶስተኛ ተከራዮቻቸው ቢከፍሉ እያንዳንዱ ተከራይ እያንዳንዱ ተከራይ ነው የሚለው ስንት ብር ማዋጣት ይኖርበታል ይላል። ኦኬ፣ በጣም ጥሩ። ስለዚህ አቶ ጀማል ያስፈልጋቸው ጠቅላላ ብር 6480 ነው አይደል? ከዚህ ላይ ሁለት ሶስተኛውን መክፈል የሚጠበቅባቸው ተከራዮቻቸው ናቸው። ስለዚህ 6480 ሲባዛ ሁለት ሶስተኛ ስናደርግ ተከራዮቻቸው መክፈል የሚገባቸውን አጠቃላይ ገንዘብ ማግኘት እንችላለን። ስለዚህ 6480 ሲባዛ ሁለት ሶስተኛ ማለት 6480 ሲባዛ በሁለት ኦቨር ሶስት ማለት ነው። ይህንን ስንሰራው 4320 ብር ይመጣል። ይህ ተከራዮቻቸው በአጠቃላይ ሶስቱን በጋራ መክፈል የሚጠበቅባቸው ገንዘብ ነው። ነገር ግን የተጠየቅነው እያንዳንዱ ተከራይ ስንት ብር ማዋጣት ይኖርበታል ነው የተባላችሁት። ስለዚህ 4320 ሲካፈል አድርገን ሶስት ተከራዮች አይደል ያሏቸው አቶ ጀማል፣ ስለዚህ በሶስት ማካፈል አለብን ማለት ነው። አ 4320 አድርገን ኦቨር 3 ሶስት ማድረግ ይኖርብናል። እያንዳንዱ ተከራይ መክፈል የሚጠበቅበትን ገንዘብ ለማወቅ በቃ 4320ን በሶስት ማካፈል ነው ማለት ነው። ይህንን ስናካፍለው 1440 ብር ይመጣል። ስለዚህ እያንዳንዱ ተከራይ 1440 ብር መክፈል ይጠበቅበታል። ስለዚህ መልሱ ሀ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 13ኛው ጥያቄ እንዲህ ይላል፣ ከሚከተሉት የመቀነስ ስሌት ውስጥ ትክክል የሆነው የቱ ነው ይላል። ኦኬ፣ ኋላይ አራት አምስተኛ ሲቀነስ 0.25 እኩለው 11 አምስተኛ ይላል። ኋላይ የተባላችሁት አራት አምስተኛ ሲቀነስ 0.25 እኩለው 11 አምስተኛ ነው ተብላችኋል። ስለዚህ ኋላ የተሰጣችሁ ምርጫ ትክክል ይሆን አይሁን እናጣራ። አራት አምስተኛ ማይነስ ዜሮ ነጥብ ሁለት አምስት አይደል የተባላችሁት። ስለዚህ እዚህ ጋር የተጻፈችው በክፍል ፋይል ስለሆነ ቀላሉ ዘዴ እችን አስርዮች ቁጥር ወደ ክፍል ፋይል ለውጣት። ሶ ዜሮ ነጥብ ሁለት አምስት ወደ ክፍል ፋይል ለመለወጥ ኦቨር አንድ አድርጉትና በአራት በአራት አብዙት። የላይኛውንም የታችኛውንም በአራት ስታባዙ ዜሮ ነጥብ ሁለት አምስት በአራት ሲባዛ አንድ ይሆናል። አንድ ደግሞ በአራት ሲባዛ አራት ይሆናል። ኦኬ ስለዚህ አሁን 0.25 አስርዮሽ ቁጥር ነበረ አንድ አራተኛ አድርገን ወደ ክፍልፋይ ለወጥነው ማለት ነው። ኦኬ ሰው ደግመን እንጻፈው እስኪ አራት አምስተኛ ሲቀነስ አንድ አራተኛ ማለት ነው አይደል? እንግዲህ በ0.25 ምትክ አንድ አራተኛ እንጽፋለሁ። አንድ አራተኛ ማለት ነው እኩለው 11 አምስተኛ ነው ይለናል። እንግዲህ ይህ ስቴትመንት ትክክል ነው ወይስ አይደለም የሚለውን እናጣራለን። ስለዚህ ክፍልፋዮችን ለመቀነስ ቀላሉ ዘዴ ክሪስክሮስ ነው አደለ? አራትን ከአራት ጋር አባዙ። አራት ሲባዛ በአራት 16 ራይት። ከዛ መሀል ላይ ማይነስ አለች አለ ማይነስ አድርጉና፣ አምስትን ከአንድ ጋር አባዙ። አምስት ሲባዛ በአንድ አምስት አደል? ከዛ ኦቨር አድርጉና፣ አምስትን ከአራት ጋር አባዙ። አምስት ሲባዛ በአራት ሀያ አደል? ከዛ እኩል ለው 11 አምስተኛ ነውን የተባላችሁት። ኦኬ አሁን 16 ሲቀነስ አምስት 11 ይመጣል። ራይት ኦቨር አድርገን ሀያ ከስር አለች፣ እሷን ከስር እንዳለ እንጽፋታለን እኩል ለው አስራ አንድ አምስተኛ ነው የተባላችሁት። ስለዚህ አሁን እንደምትመለከቱት አስራ አንድ ሀያኛ ነው፣ ይህ ይሄኛው ደግሞ አስራ አንድ አምስተኛ ነው። ስለዚህ እኩል አይደሉም ማለት ነው፣ የተለያዩ ቁጥሮች ናቸው። ስለዚህ ይህ ስቴትመንት ሀ ላይ የተነገራችሁ ነገር ትክክል አይደለም ማለት ነው። ስለዚህ ሀ መልስ አይሆንም ማለት ነው። ኦኬ ለን ደግሞ እንመልከታት። ለላይ ደግሞ ስምንት ነጥብ ስድስት ሲቀነስ አንድ ሰባት አስረኛ እኩል ነው ሰባት ነጥብ አንድ ተብላችኋል። ኦኬ እዚህ ጋር በአስርዮች ስለሆነ የተቀመጠችው እዚሽ ጋር ያለችውን አስርዮች እንዳለችን ተዋትና ይህንን ድብል ቁጥር ወደ አስርዮች ቁጥር እንለውጠው። ሰው አንድ ሰባት አስረኛ ማለት አንድ ሲደመር ሰባት አስረኛ ማለት ነው አይደል? ስለዚህ አንድን እንተዋትና ሰባት አስረኛ ብቻ ወደ አስርዮች እንለውጣት። ሰባት አስረኛ ማለት ሰባት ሲካፈል ለአስር ማለት ነው ራይት ከዛ ለሰባት ዜሮ ንስጣትእና ሰባ እናደርጋት ከላይ ዜሮ ነጥብ እናደርጋለን። ሶ ሰባ ሲካፈል ለአስር ሰባት ጊዜ ደርሳል። ሰባ ሲባዛ በአስር ሰባ ይሆናል። ሰባ ሲቀነስ ሰባ ዜሮ ይሆናል። ስለዚህ 0 ነጥብ ሰባት ነው ማለት ነው። ስለዚህ አንድ ሲደመር ሰባት አስረኛ ማለት አንድ ሲደመር 0 ነጥብ ሰባት ማለት ነው። ይኸውም አንድ ነጥብ ሰባት ማለት ነው። ኦኬ ስለዚህ ስምንት ነጥብ ስድስት ሲቀነስ አንድ ሰባት አስረኛ ነበር አይደል የተባለው አንድ ሰባት አስረኛን ግን አንድ ነጥብ ሰባት አደረግናት። ስለዚህ ሲቀነስ አድርገን አንድ ነጥብ ሰባት እናደርግና እስኪ ይህ የሚሰጠንን ውጤት እንመልከት። ሶ ስድስት ሲቀነስ ሰባት ስለማይችል ከስምንት አንድ ይበደራል፣ አይደለም። ሶ ከስምንት አንድ ሲበደር አስራስድስት ይሆናል። ስምንት ደግሞ ትጠፋና ሰባት ትሆናለች አይደል? ሶ አስራስድስት ሲቀነስ ሰባት ዘጠኝ ይሆናል። ራይት። ከዛ ነጥቧ መሀል ላይ ያለችው ነጥብ እንዳለ ትቀመጣለች። ሰባት ሲቀነስ አንድ ደግሞ ስድስት ይሆናል። ስለዚህ መልሱ ስድስት ነጥብ ዘጠኝ ነው። እዚህ ጋ ግን ሰባት ነጥብ አንድ ነው መልሱ ነው ያላችሁ። ስለዚህ ለላይ የተነገራችሁ ነገር ስህተት ነው ማለት ነው። ቀጥለን ደግሞ ሐመር ውሃ ላይ የተባላችሁትን እንመልከት። ሐመር ውሃ ላይ ሁለት አምስተኛ ሲቀነስ ዜሮ ነጥብ ሶስት እኩል እኩለው አንድ አምስተኛ ነው ተብላችኋል። እስኪ የኛው ትክክል የሆነ አይሆን እናጣራ ሰው እዚህ ጋር የተሰጣችሁ መልስ በክፍል ፋይ ስለሆነ ይህችን ክፍል ፋይ እንዳለችን ተዋትና አስርዮሽዋን ወደ ክፍል ፋይ ለውጣት ዜሮ ነጥብ ሶስትን ወደ ክፍል ፋይ ለመለወጥ ኦቨር ዋን አድርጉትና እንግዲህ ማንኛውንም ቁጥር ኦቨር ዋን ማድረግ ይቻላል ታውቃላችሁ አይደለም ኦቨር ዋን እና ታይምስ ዋን ማድረግ ትችላላችሁ ምክንያቱም በቁጥሩ ላይ ምንም ለውጥ ስለማያመጣ ኦቨር ዋን ማድረግ ትችላላችሁ ማንኛውንም ቁጥር እኔም አሁን ዜሮ ነጥብ ሶስትን ኦቨር ዋን ያደረግኩበት ምክንያት ለስሌት እንዲመቸኝ ነው ወደ ክፍል ፋይ ለውጣት ስለሆነ ማለት ነው ሶ ይህን ወደ ክፍልፋይ ለመለወጥ ከላይ ያለውን በአስር አብዙት፣ ከስር ያለውንም በአስር አብዙት። ሶ ዜሮ ነጥብ ሶስት ሲባዛ በአስር ያው አንድ ወደፊት ከነጥቡ አንድ ወደፊት መምጣት ነው አይደለ? ስለዚህ አስር አንድ ዜሮ ስላላት ከነጥቡ አንድ ወደፊት ነው የምትመጡት። አንድ ወደፊት ስትመጡ ደግሞ ሶስት ጋር ትደርሳላችሁ። ስለዚህ ሶስት ይሆናል ማለት ነው። ኦቨር አድርጋችሁ አንድ ሲባዛ አስር ደግሞ አስር ይሆናል። ስለዚህ ዜሮ ነጥብ ሶስት የነበረችውን አስር ይሽ ቁጥር ሶስት አስረኛ አድርገን ወደ ክፍልፋይ ለወጥናት ማለት ነው። ሁለት አምስተኛ ሲቀነስ በዜሮ ነጥብ ሶስት ፋንታ ሶስት አስረኛ ነው፣ እንጻፍ ሶስት አስረኛ። እኩል ነው አንድ አምስተኛ ነው የተባላችሁት ራይት። ሶ እነዚህ ሁለቱን እናቀናነስ። ሶ ክፍልፋዮችን ለማቀናነስ ቀላሉ ዘዴ ክሪስ ክሮስ ነው ብያቸዋለሁ ቅድም። ሶ ሁለትን ከአስር ጋር እናባዛ። ሁለት ሲባዛ በአስር ሃያ አይደል? ሃያን እንምጣና እዚህ ጋር እንጻፋት። ከዛ መሃል ላይ ሲቀነስ አለች አይደል? ሲቀነስ እናደርግና አምስትን ከሶስት ጋር እናባዛ አምስት ሲባዛ በሶስት አስራአምስት ራይት አስራአምስት እና እዚሽ ጋር ጻፏት፣ ኦቨር አድርጉና አምስት ሲባዛ በአስር ሀምሳ ራይት ሃምሳ ኑና ከስር ጻፏት። ከዛ እኩል ለው ብላችሁ በዚህ በኩል ያለውን አንድ አምስተኛን እንዳለ ትጽፉታላችሁ። ከዛ ሃያ ሲቀነስ አስራአምስት አምስት ይሆናል። አምስት ኦቨር ከስር ሃምሳ አለች ሃምሳ እኩል ለው አንድ አምስተኛ እያላችሁ ነው። እስኪችን እናቃላት አምስት አምሳኛን ለማቃለል አምስትንም በአምስት አምሳንም በአምስት ማካፈል እንችላለን አይደል? ሰው አምስት በአምስት ስትካፈል አንድ ትሆናለች። ሀምሳ ደግሞ በአምስት ስትካፈል አስር ትሆናለች። ስለዚህ አንድ አስረኛ እኩል ነው አንድ አምስተኛ እያላችሁ ነው። ነገር ግን አንድ አስረኛ እና አንድ አምስተኛ እኩል አይደሉም አይደለ? ስለዚህ ሀመር ውሃ ላይ የተሰጣችሁ ማማራጭ ስህተት ነው ማለት ነው። የመጨረሻው ምርጫ መ ነው። መላይ ደግሞ ስምንት ነጥብ ስድስት ሲቀነስ አንድ ሰባት አስረኛ እኩለው ስድስት ነጥብ ዘጠኝ ተብላችኋል። አንድ ሰባት አስረኛን ኦልሬዲ ለላይ ቀይረና ተላል አንድ ሰባት አስረኛ ማለት አንድ ነጥብ ሰባት ነው ብለናል። ስለዚህ ይህ ማለት ስምንት ነጥብ ስድስት ሲቀነስ አንድ ነጥብ ሰባት እኩለው ስድስት ነጥብ ዘጠኝ ነው የተባለው ማለት ነው። እዚህ ጋር ለላይ ቅድም ስምንት ነጥብ ስድስት ሲቀነስ አንድ ነጥብ ሰባት ስድስት ነጥብ ዘጠኝ ነው ብለናል አይደል ስለዚህ መላይም የተሰጠን ምርጫ 8.6 ሲቀነስ 1.7 እኩል ነው 6.9 ስለተባለ መላ የተነገራችሁ ነገር ትክክል ነው ማለት ነው። ስለዚህ መልሱ መነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 14ተኛው ጥያቄ ላይ ደርሰናል። እንዲህ ይላል ጥያቄው የ0.75 እና 8 ዘጠነኛ ብዜት ስንት ነው ይላል። ኦኬ 0.75 ሲባዛ 8 ዘጠነኛ ስንት ነው እያላችሁ ነው ስለዚህ አስርዮሹን ቁጥር ወደ ክፍል ፋይ ለውጠን እንስራው 0.75 ኦቨር ዋን ማለት ነው አይደል ስለዚህ ይህንንም በአራት ይህንንም በአራት እናባሰው ሶ 0.75 ሲባዛ በአራት ሶስት ይሆናል አንድ ሲባዛ በአራት ደግሞ አራት ይሆናል ስለዚህ መልሰን ስንጽፈው ሶስት አራተኛ ማለት በ0.75 ፋንታ ሶስት አራተኛ አንጻፍኩኝ ሲባዛ ስምንት ዘጠነኛን እንዳለ እጽፋለሁ እንደዚህ ሆነ ማለት ነው አሁን ይህንን ለመስራት በጣም ቀላሉ ለአሉን ከለአሉ ጋር ማባዛት አይደል ሶስት ሲባዛ ስምንት ሃያ አራት ይሆናል። ኦቨር አድርጌ ታሀቱን ደግሞ ከታሀቱ ጋር ማባዛት አራት ሲባዛ ዘጠኝ ሰላሳ ስድስት ራይት መልሱ ሃያ አራት ሰላሳ ስድስተኛ ይመጣል። ነገር ግን ሃያ አራት ሰላሳ ስድስተኛን ማቃለል እንችላለን ወይም ወደ ዝቅተኛ ሂሳባዊ ቃል መለወጥ እንችላለን አይደል እንዴት አድርገን ለአሉንም ታሀቱንም በተመሳሳይ ቁጥር በማካፈል ራይት ሶ ሃያ አራትን በአስራ ሁለት እናካፍላት በ ስትካፍል ሆናለች ደግሞ ሆናለች። ስለዚህ መልሱ ሁለት ሶስተኛ ሆነ ማለት ነው። አምሮሃ ማለት ነው መልሱ። ወደ ቀጣዩ ጥያቄ እንሻገር። ጥያቄ እንዲህ ይላል፣ አምስት ሶስት አራተኛ ለሁለት ነጥብ ሲካፈል የሚገኘው ድርሻ ስንት ይላል። ኦኬ ጥያቄው አራተኛ ሲካፈል ሁለት ነጥብ አምስት እኩል ነው ስንት ነው ነው እያላችሁ ያለው ጥያቄው። ስለዚህ አምስት ሶስት አራተኛን ወደ ህገ ወጥ ክፍልፋይ መለወጥ ይገባናል። ሁለት ነጥብ አምስትንም ወደ ክፍልፋይ እንለውጣታለን። አምስት ሶስት አራተኛ ድብልቅ ቁጥር ነው አይደል? ሶ ድብልቁን ቁጥር ወደ ህገ ወጥ ክፍልፋይ እንለውጠው። አምስት ሲባዛ በአራት ሲደመር ሶስት እናደርጋለን። አምስት ሲባዛ አራት ሲደመር ሶስት ኦቨር አድርገን አራትን እንዳለች ከስር እንጽፋታለን። ከዛ ሲካፈል አድርገን ሁለት ነጥብ አምስትንም ወደ ክፍል ፋይል ለውጣት ሁለት ነጥብ አምስት ማለት ሁለት ነጥብ አምስትን ኦቨር ዋን እናደርጋትና ከዛ ሲባዛ ሁለት ሲባዛ ሁለት እናድርግ ሰው አምስት ሲባዛ በአራት ሲደመር ሶስት ማለት ሀያ ሶስት ማለት ነው። ራይት ኦቨር አራት ይሆናል። ሲካፈል አድርገን ሁለት ነጥብ አምስት ሲባዛ በሁለት አምስት አይደል? ኦቨር አንድ ሲባዛ በሁለት ሁለት። ስለዚህ አሁን በቃ በቀላሉ ማካፈል እንችላለን ማለት ነው። ሰው ክፍልፋዮችን ስታካፍሉ ቀላሉ ዘዴ ክሪስክሮስ ነው አይደል? ሀያ ሶስትን ከሁለት ጋር አባዟት። ሀያ ሶስት ሲባዛ በሁለት አርባ ስድስት ራይት አርባ ስድስት ትሆናለች። ኦቨር አድርጉና አራትን ደግሞ ከአምስት ጋር አባዟት። አራት ሲባዛ በአምስት ሀያ አደለ? ይኸው አርባ ስድስት ሀያኛ ይመጣል ማለት ነው መልሱ። ነገር ግን አሁን አርባ ስድስት ሀያኛን ማቃለል እንችላለን አይደል? ወደ ዝቅተኛ የሰባዊ ቃል መለወጥ እንችላለን። እንዴት? አርባ ስድስትንም በሁለት ሀያንም በሁለት ማካፈል እንችላለን። ሰው አርባ ስድስት በሁለት ሲካፈል 23 ይሆናል። ኦቨር ሀያ ደግሞ በሁለት ሲካፈል አስር ይሆናል። ስለዚህ 23 አስረኛ ይመጣል መልሱ ማለት ነው። ያ ማለት መነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። አስራ ስድስተኛው ጥያቄ እንዲህ ይላል የእኩልነት አረፍተ ነገር ሶስት ሸ ማይነስ ሶስት ሁለት አምስተኛ እኩል ነው ዜሮ ነጥብ ስምንት እውነት የሚያደርገው የሸ ዋጋ ስንት ነው ይላል። ኦኬ፣ በጣም ጥሩ ንጻፎ እስኪ ደግመን ሶስት ሸ ማይነስ ሶስት ሁለት አምስተኛ እኩል ነው ዜሮ ነጥብ ስምንት ይላል። ይህንን በቀላሉ ሶልቭ ለማድረግ በመጀመሪያ ሶስት ሁለት አምስተኛ ተብሎ የተሰጣችሁን ድብልቅ ቁጥር ወደ አስርዮች ቁጥር መለወጥ ይገባቸዋል። ኦኬ ሶስት ሁለት አምስተኛ ማለት ሶስት ሲደመር ሁለት አምስተኛ ማለት ነው። ስለዚህ ሶስትን እንዳለችን ተዋትና ሁለት አምስተኛን ብቻ ወደ አስርዮች እንለውጣት። ሁለት ሲካፈል ለአምስት ማለት ነው። ሰው ሁለት ሲካፈል ለአምስት፣ ሁለት ከአምስት ስለምታንስ ዜሮ ሰተናት፣ ሀያ እናድርጋትና ከላይ ዜሮ ነጥብ እናድርግ ሃያ ሲካፈል አምስት አራት፣ አራት ሲባዛ በአምስት ሃያ፣ ሃያ ሲቀነስ ሃያ ዜሮ ይሆናል። ስለዚህ ሶስት ሲደመር ሁለት አምስተኛ የነበረውን ሶስት ሲደመር ዜሮ ነጥብ አራት አደረግን ማለት ነው። ሶስት ሲደመር ዜሮ ነጥብ አራት ሶስት ነጥብ አራት ሆነ። ስለዚህ አሁን ሶስት ሁለት አምስተኛ በሚለው ምትክ ሶስት ነጥብ አራትን መተካት እንችላለን ማለት ነው። ሶስት ሸ ማይነስ ሶስት ነጥብ አራት እኩል ነው ዜሮ ነጥብ ስምንት እንደዚህ ብለን ጻፍን ማለት ነው ሶ ሶስት ሸን እኩለው ብለን እችን ማይነስ ሶስት ነጥብ አራትን ወደዚህ እናሻግራት ወደዚህ ስትሻገር እዚህ ጋር ማይነስ ነበረች ፕላስ ትሆናለች ዜሮ ነጥብ ስምንት አድርገን ፕላስ ሶስት ነጥብ አራት ይሆናል ማለት ነው ስለዚህ ሶስት ሸ እኩለው ዜሮ ነጥብ ስምንት ሲደመር ሶስት ነጥብ አራት ማለት አራት ነጥብ ሁለት ይሆናል ሸን ለማግኘት በዚህም በኩል ኦቨር ሶስት በዚህም በኩል ኦቨር ሶስት እናደርጋለን ሶስት፣ ሶስትን ስታጠፋ ሸ እኩል ለው አንድ ነጥብ አራት ይሆናል ማለት ነው። አራት ነጥብ ሁለት ሲካፈል ለሶስት አንድ ነጥብ አራት ይመጣል። ነገር ግን ምርጫው ላይ የተሰጡን በክፍል ፋይ ነው። ስለዚህ ሸ አንድ ነጥብ አራት ብለን ያመጣነው ዋጋ በአስርዮሽ ስለሆነ ይህንን አስርዮሽ ቁጥር ወደ ክፍል ፋይ መለወጥ ይገባናል ማለት ነው። ሶ አንድ ነጥብ አራት ማለት ወደ ክፍል ፋይ ሲለወጥ ኦቨር ዋን አድርጉና ሲባዛ አስር አድርጉት። ይሄኛውንም ከስራ ያለውንም በአስር አባዙት አትርሱ፣ የላይኛውን ቁጥር በአስር ካባዛችሁ የታችኛውንም በአስር ማባዛት አለባችሁ። ኦኬ ከዛስ አንድ ነጥብ አራት ሲባዛ አስር ማለት አስር ያው አንድ ዜሮ ስላላት ከነጥቡ አንድ ወደፊት መምጣት ነው። ሶ ከነጥቡ አንድ ወደፊት ስንመጣ አስራ አራት ይሆናል ማለት ነው። ሶ አስራ አራት ከዛ አንድ ሲባዛ አስር ደግሞ አስር ይሆናል ማለት ነው። አሁን አስራ አራት አስረኛን ማቃለል እንችላለን እንዴት አድርገን 14ን በሁለት ብናካፍላት እንደገና ደግሞ አስርንም በሁለት ብናካፍል 14 በሁለት ሲካፈል ሰባት ይሆናል። አስር በሁለት ሲካፈል አምስት ይሆናል። ስለዚህ ሰባት አምስተኛ ይመጣላቸዋል ማለት ነው። ያ ማለት ለነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ አስራ ሰባተኛው ጥያቄ ላይ ደርሰናል። እንዲህ ይላል ከሚከተሉት ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር ሶስት ይበልጣል ሰባትን፣ እውነት የሚያደርገው የቀ ዋጋ ስንት ነው ይላል። ኦኬ ደግመን እንጻፈው እስኪ ቀ ሲደመር ሶስት ይበልጣል ሰባት እያላችሁ ነው። ኦኬ ቀን ብቻውን ለማስቀረት በዚህ በኩልም ማይነስ ሶስት በዚህ በኩልም ማይነስ ሶስት ማድረግ ይኖርብናል አይደል? ሶ ሶስት ሶስትን ስታጠፋ ቀ ይበልጣል ሰባት ሲቀነስ ሶስት ስንት ይሆናል? አራት አይደለ? ስለዚህ ቀ ከአራት የሚበልጥ ዋጋ ያለው ነው ማለት ነው። ከምርጫዎቹ መካከል ከአራት የሚበልጥ ዋጋ ያለው የቱ ነው? መ አይደለ መላ ያለችው አምስት ነች። ስለዚህ መልሱ መ ነው ማለት ነው። ወደ ቀጣዩ ጥያቄ እንላል። አስራስምንተኛው ጥያቄ እንዲህ ይላል ያለ እኩልነት አረፍተ ነገር አስራስድስት ያንሳል አስር ሲደመር ቀ መስሪያ ክልል ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄው የቱ ነው ይላል። ኦኬ ይህንንም እስኪ ደግመን እንጻፈው። አስራ ስድስት ያንሳል አስር ሲደመር ቀ ይላል አይደል ሰው ቀን ብቻውን ለማግኘት በዚህም በኩል አስርን መቀነስ፣ በዚህም በኩል አስርን መቀነስ። ስለዚህ ከዚህ ላይ አስር ሲቀነስ ከአስራ ስድስት ላይ አስር ሲቀነሱ ስድስት ይሆናል አይደል ከዛ ያንሳል። ከአስር ላይ አስርን ሲቀነሱ ደግሞ ዜሮ ይሆናል። ስለዚህ ቀ ብቻውን ይቀራል ማለት ነው። አስር አስር ሲያጠፋ ሰው ስድስት ያንሳል። ቀ ወይም ደግሞ በሌላ አነጋገር ቀን ወደዚህ ስድስትን ደግሞ ወደዚህ ማምጣት ከተባለ ቀ ይበልጣል አድርገን ሳይኗን እንለውጣታለን። ይበልጣል አድርገን ስድስት እናደርጋለን ማለት ነው ሶ ይሄ ይመጣል። መልሱ ቀ ይበልጣል ስድስትን የያዘችው አማራጭ ደግሞ አመርሃ ነች አይደል። ስለዚህ መልሱ አመርሃ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። አስራ ዘጠነኛው ጥያቄ እንዲላል የሚከተለው ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ብዛት በኪሎ ግራም ነው ይልና ይህንን ሰንጠረዥ ይሰጣቸዋል። ስኳር ለማምረት የሚያስፈልገው የሸንኮራ አገዳ ብዛትና የሚመረተው ስኳር ዝምድናን የሚገልጽ ቀመር ከሚከተሉት ውስጥ የቱ ነው ይላል። ኦኬ እንደምትመለከቱት የሸንኮራ አገዳው ሲጨምር የስኳሩ መጠን ይጨምራል። እንደምታዩት ሲጋር 15 ኪሎ ግራም ሲሆን የሚመረተው ስኳርም 60 ኪሎ ግራም ይሆናል። 20 ሲሆን 80 ይሆናል። 25 ሲሆን 100 ይሆናል። 35 ሲሆን 140 ይሆናል። ከዚህ የምትረዱት ምንድን ነው? የሸንኮራ አገዳው ብዛት በጨመረ ቁጥር የሚመረተውም የስኳር መጠን ይጨምራል ማለት ነው። ስለዚህ ይህ ርቱ ወደረኛነት ነው ማለት ነው። ርቱ ወደረኛ ከሆነ ደግሞ ስኳርና የሸንኮራ አገዳ ያላቸው ዝምድና ቀጥተኛ ነው ማለት ነው። ስ ናሸ ቀጥተኛ ዝምድና አላቸው። ወይም በሌላ አነጋገር ስ እኩለው ጠ የምትባል መጣኝ ብትኖር ጠ ሻ ይሆናል ማለት ነው። እንዲህ ያለ ዝምድና አላቸው። ይህንን መሰረት አድርገን ጠን እናገኝ። ስለዚህ በዚህ መሰረት ጠ እኩለው ስ ሲካፈል ለሻ ይሆናል ማለት ነው። ኦኬ። ስለዚህ ጠን ለማግኘት ስ ከስ ወይም ከስኳር ላይ 60 ስለወሰድን ከሸንኮራ ገዳም ላይ 15 እንወስዳለን ማለት ነው። ሶ 60 ሲካፈል ለ15፣ አራት ይመጣል። ስለዚህ የጠ ወይም የመጣኛ ዋጋ አራት ይሆናል ማለት ነው። ስለዚህ ወደ ሪሌሽንሽፑ እንመለስ። ስ እኩለው በጠ ቦታ አራትን ስንተካ፣ አራት ሻይ ይሆናል ማለት ነው። ይህ ይሆናል መልሱ። ዝምድናቸው በስና በሸ መካከል ያለው ዝምድና በዚህ መንገድ ይገለጻል ማለት ነው። ስለዚህ ከምርጫው ውስጥ ለነው ማለት ነው ስኩለው አራት ሲባዛ ሸ የተባላችሁት ትክክለኛው ምርጫ እሱ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ ሀያኛው ጥያቄ እንዲህ ይላል። በአንድ የንግድ ድርጅት ውስጥ የአስር መጽሐፍ ዋጋ 850 ብር ነው። ከድርጅቱ በአምስት መቶ ሀምሳ ብር ስንት መጽሐፍቶችን መግዛት ይቻላል ይላል። ኦኬ ይህንን በቀላሉ ለመስራት የምትፈልጉ ከሆነ ምን አድርጉ መሰላችሁ፣ ከዚህ ድርጅት በ850 ብር ስንት መጽሐፍ ይገዛል ተባለ? አስር መጽሐፍ ይገዛል ተባለ። ሰው በ850 ብር አስር መጽሐፍ መግዛት የሚቻል ከሆነ በ510 ብር ስንት መጽሐፍት ይገዛል ማለት ነው። ይኸው በ510 ብር ስንት መጽሐፍ ይገዛል ተብላችሁ ነው የተጠየቃችሁት። ስለዚህ ይህኛውን እዚህ ጋር ሀ እንበለው። አሁን ማናቃትን ቁጥር ማለት ነው ሰው የተጠየቃችሁት ሃን ነው ማለት ነው። ኦኬ ሰው ሃን ለማግኘት ክሪስ ክሮስ ማድረግ ብቻ በጣም ቀላሉ ሰው ስምንት መቶ ሃምሳን ከሃ ጋር አባዟት። ስምንት መቶ ሃምሳ ሲባዛ ሀ ትሆናለች እኩል ነው ትሉና፣ አምስት መቶ አስርን ደግሞ ከአስር ጋር አባዟት። አምስት መቶ አስር ሲባዛ አስር ይሆናል ማለት ነው ሰው ስምንት መቶ ሃምሳ ሲባዛ ሃን እንደዚህ ስምንት መቶ ሃምሳ ሃ ብለን መግለጽ እንችላለን። እኩል ነው አምስት መቶ አስር ሲባዛ አስር ደግሞ 5100 ይሆናል። ሰው ሀል ለማግኘት በዚህ በኩል ያለውን በ850 ማካፈል በዚህም በኩል ያለውን በ850 ማካፈል ነው ከኛ የሚጠበቀው። ስለዚህ 850 850 ስታጠፋ ሀ ብቻዋን ቀረችልን ማለት ነው። ስለዚህ ሀ እኩል ለው 5100 5100 ሲካፈል 850 ሆነ ማለት ነው። 5100 ሲካፈል 850 ደግሞ 6 ይሆናል። ስለዚህ መልሱ ስድስት ነው ማለት ነው። ሀ ነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንላል።